የተፈጠሩ ነገሮች አሉ ብሩክና ሶሲ ከዚህ በፊት ኮሚኒኬት እንደሚያደርጉት ታውቂያለሽ ማለት ያው ኖርማል እኔ እንደ ወንድሜ ነው ምናም ብላኛለች ከዚህም በፊት አይተሃል ብዙ ከእሷ ጋር ሆነው ፕራንክ አርገው ምናም ትቅረኛዬ ናት ብሎ እኔን እስከ ማስተዋወቅ ድረስ ዞር ብለክ ምናም ቪዲዮዎችን ማየት ትችላለህ አሉ ቪዲዮዎች ደስ የሚለው ማስረጃ አለ ማለት ምንም ነገር የሆነ ያለ ማስረጃ አይደለም ማየት ትችላለህ ሜይ ቢ እንኳን የዛን ሰዓት እሷ አልነገረች ወይ ታቃለህም በያስባለሁ ጋር ያለ ያለ ሰው አው አሁን ኦሬዲ ፍቅ ኦሬዲ ሶሲ በጣም ፍቅሯ ራስ በጣም ስለምወዳት፣ ግን ለኔ ያዋሽችኝ ማለት ያዋሽችኝ ልበለው ወይስ ምን ልበለው፣ ግራኔ የገባኝ ማለት። በሰዓቱ እኛ ምንም የለንም አንቺን ፍራንክ ለማድረግ ነው ይቅርታ ምናምን፣ አሉ ይቅርታ ጠየቁኝ ምናምን ይቅርታ አረኩላቸው። ገባ። ግን ደግሞ ከዛ በኋላ ማለት እኔ ሲስተር ሊ እንደሚያወሩ ነው ማቀው። ከዛ የሆነ በመሐላቸው ያለውን ነገር አላቅም፣ ግን ባለፈው እንደዚህ አይነት ፍራንክ ለማድረግ ከደረሱ የሆነ በጣም ቅርበታቸው የሆነ አላ ሁሉም ነገር ገደብ አለው ብዬ አስባለሁ። ግን እነሱ ገደባቸውን አልፈዋል። እና እኔም አንተም ያለንበት ስሜት አንድ አይነት ነው። የሆነ ሰው እንዲረዳን ደግሞ አጠብቅ ገባ። ሁሉም ሰው በራሱ መንገድ የሆነ የሚሰጠው አስተያየት አለ። እኔ ሰው ስለሚለው አይመለከተኝም። የኔን ሕይወት ሰው ይኖረዋል። የእኔን አንተ ትኖረዋለህ፣ ያንተን እኔ እኖረዋለሁ። በቃ እንደዛ ነው። የኔን ሕይወት ማንም አይኖረውም። ሰው የፈለገው ሰው የፈለገውን አስተያየት መስጠት ይችላል። ጥሩ ከሆነ መርጬ የሚጠቅመኝ ከሆነ አስተያየታቸውን ልቀበል እችላለሁ። ማይሆን ከሆነ ማይጠቅመኝ ከሆነ ግን ማንም ሰው በእኔ ሕይወት ውስጥ ገብቶ ሊወስንልኝ አይችልም። ምናምን ገባ ያልከኝ። ስለዚህ የሆነ ሰው ስለሚለው ነገር ሳይሆን እነሱ በራሳቸው መንገድ ብሩኬም ሶሲም ልክ ሊሆኑ ይችላሉ፣ ግን እኔ በጣም ደብሮኛል። ስለዚህ አለ ያለው ያለ ያልከውን ሚስጥር እንድትነግረኝ እፈልጋለሁ። ምክንያቱም ማወቅ አለብኝ። ሲጀመርም ስለጠረጠርኩ ነው፣ የሆነ ውስጤ ምንም ሰላም ስላልተሰማኝ ነው። በቃ የሆነ በመሃላቸው የሆነ ነገር ባይኖር እንደዚህ ላይ ያደርጉ ይችላሉ ብዬ ስላሰብኩ ነው። ወይ ዘንድሮ ሀገሬ ሰው ይሄ ነገር ወዴት ወዴት እየሄደ እንደሆነ አልገባንም። እንዴት ናችሁ? ሰላም ናችሁ ወይ? ውድ የአገሬ ልጆች ሰላም ዋላችሁ? ያ ሁላችሁ እንደተጨናቃችሁ አውቃለሁ። ብያላችሁበት ሰላም ናችሁ? ብዝት ይበልልኝ። ያው ዛሬም እንግዲህ በሚያስጨንቅ ነገር ነው የመጡት። ያው ስራ እየሰሩ ይሁን ይሄ ነገር ስራ ነው ብለን እንለፈው ወይስ አቅጣጫውን እየሳተ ያለ ጉዳይ ነው። ያው ቀን ላይ የቡሩክ ሁለት ወንድሞች መለኛውና አብ ቪዲዮ ሰርተው ነበር። ያው በቀደም ትላንት ነው ተትላንት ወዲያ በተናገሩት ንግግር ላይ ባቀረቡት ቪዲዮ ላይ እንግዲህ ዳኒ ሮስት አስተያየት ኮሜንት ጽፏል። ያው እንግዲህ የማይሆን ኮሜንት ጽፎ ነበር። በሱ ላይ ነው እንትን ያው ሊመልሱ የመጡት እኛ ደግሞ የለሱ መመለሱን ሳይሆን የምንፈልገው ሁለቱን መጥተው እንዲያስማሙሉን ነው። ምክንያቱም ያሉት አገር ቤት ነው። ቅርብ ናቸው። እዚህ ልጆች ሁለቱም እልኸኛ ሆነው ግለዋል። በመሀላቸው ሰው እያስገቡ ነው። በዚህ ሰዓት ትልቅ ሰው ያስፈልጋቸዋል፣ የሚቆጣቸው የሚመክራቸው እንጂ እኛ እየወጡ ያው በየራሳቸው ቪዲዮ እየወጡ የሚሰሩት ምላሽ ምንም ለእኛ የሚጠቅመን ነገር አይደለም። ሁላችንም አሁን ያለንበት ጭንቀት ምንድን ነው? እነዚህ ሁለቱ ወንድሞች አንደኛ ሁለቱም ባይችሉ ያው በእርግጥ ስራ ይኖራል፣ የተለያዩ ነገር ይኖራል። ድንገታዊ ነገር ነው የተፈጠረው። ግን ያው እንግዲህ አይተዋይተ ወደ በኋላ ልክ ያኔ ሩታና ብርሽ ሲጣሉ ብዙ ጊዜ ረጋሽዬ በመጡ ጋሽዬ ሄደ ባስታረቁ ስንስን በመጨረሻ ሰዓት መጥተዋል። ያው እንደዛ ለማድረግ ይሁን ይሄ ብጥብጥ ወዴት እንደምሄድ ወይ ሁሉም በየጋራ ሆነ የቱባቸውን ለማሳደግ ይሁንን እንጃ፣ አቅጣጫውን በጣም እየሳተ ነው። በዚህ መካከል ደግሞ በጣም ትግስት የሌለው ብሩክ አለ። ያስፈራኛል፣ የሱ ነገር ትግስቱ እያለቀ መጥቷል። እንግዲህ እነሱ ያው አሁን ደግሞ ሂዱ ያው ኑሮ አላቸው ስራ አላቸው። ዝም ብላችሁ ተነስታችሁ እንደው ሂዱ ማለት ያው ነገሩ ይረጋጋል ብለው እየጠበቁ ይመስለኛል። ያው መሄዳቸው አይቀርም ብዬ አስባለኝ፣ ግን እኔ ወጥተው ለሱ የሚሰጡት ምላሽ ሳይሆን እኔ አሁን የሚያስጨንቀኝ የሀይሚና ብሩክ ጉዳይ ነው። ያው እነሱ ደግሞ ሰዎች የሚሰጧቸውን አስተያየት የሚጠቅመኝን እቀበላለሁ የምችለውን እቀበላለሁ የማይችለውን ደግሞ እኔ ሕይወቴን እየኖርኩ ያለሁት ብላ ሀይሚ መስ ሰጥታለች። ያው አያለ ኮሜንትም ሰዎች የሚሰጡኝ የምክርም አስተያየትም እንደምታይ ነው እንግዲህ እየተናገረች ያለችው ግን የእኔን ሕይወት የማውቀው እኔ ነኝ ስላለች ያው እንግዲህ ከባለቤቱ ያወቀ ቡዳ ነው ይባላል አይደል ያው እንደዛን አይነት ምላሽ ሰጥታለች ዛሬ ወጥታ እና ዳኒ ደግሞ ዛሬ ሌላ ታምር ይዞ መጥቷል። የማናውቀው ነገር ሚስጥር አለኝ ብሎ እኔ እንኳን ሚስጥር ያገኘው አይመስለኝም። በዚህ እኔ አሁን ዳኒን አምኜው አይደለም እዚህ ላይ የምናገረው ዳኒ ትክክል ነው ብዬ አይደለም። ይህንን ኮሜንት ሰሞኑን ቲክቶክ ላይ ሲያወጡት አይቻለሁ። ምክንያቱም በእንትና ቲክቶክ ላይ ስትሰራ በሰራችሁ ነገር መሰለኝ አስተያየት የሰጣት ከአመት በፊት የነበረ ነገር ነው። እንግዲህ ይሄ ከዓመት በፊት ሀይሚ እናሱ ያው በደንብ እንኳን ቪዲዮ መስራት ሳይጀምሩ በፊት ይመስለኛል፣ አላውቅ፣ ጊዜውን ባላስታውሰው የተሰጣጡትን ኮሜንቶች ቲክቶክ ላይ ኦዲንሶች አውጥተውት አይቻሉ። ያንን መሰለ የሚያሳያትን እንግዲህ ሌሊት ያወራሉ አለ። የተለያየ ዶክሜንቶች አውጥቶ አሳያት። እኔ አልገባኝም። ያዩት ሁለቱ ናቸው። እኛ ያየነው ነገር የለም። ያው ሲያወሩን የሰማ ነው፣ እያወራ ሲሰጣት ያየ ነው። መፍረድም ትክክለኛ ነው ማለትም አንችልም። ያው ሀይሚ ደግሞ የሆነ ጥርጣሬ ውስጥ ገብታ ፕራንክ ይሁን የሆነ ይሄ ፕራንኩ ብቻ አይመስለኝም። እነሱ የሰሩት ፕራንክ ብቻ አይመስለኝም። ሀይሚ የሆነ በውስጧ ያለ ጥያቄዎች አሉ እና እዛን ጥያቄዎች ለማስመለስ ይመስለኛል እኔ ፕራንክ እያደረገች ነው ከሆነ ሰው ጋር የሚለው አስተያየት ውስጥ ነኝ። አሁን ቢሆን እዛ ሀሳብ ውስጥ ነኝ ግን እሷ ሌሎች ነገሮች ተጨማምረውባታል፣ ከፕራንኩ ውጭ አንድ ነገር ለማወቅ የምትሄድበት መንገድ አላት፣ የራሷ መንገድ። ብዙ ጊዜ ፕራንክም ሰው ሲሰራት መልሳ ፕራንክ ትሰራለች። አሁን ግን ነገሩ ጫን እያለ ነው። ዳኒ ማስረጃ አለኝ እያለ እያቀረበ ነው። እነዚህ ነገሮች ደስ አላሉኝም። ምንም አይነት አስተያየት ለመስጠትም እንዴት ሆኑም ለማለት አንችልም። መጸለይና ደህና ደህና ኮሜንቶችን በመጽሐፍ ነው እነሱ መተባበር የምንችለው ማገዝ የምንችለው። ምክንያቱም አሁን እነሱ መካከል ትልቅ ሰይጣን ገብቷል። በቃ እነዚህ ልጆች ገብተዋል። የዛ ለታ ተሳስቷል። አሁን ወንድሞቹም የሚሉት እኛ ኮ እንደተሳሳተና ይቅርታ እንደጠየቀ ሳናወቅ ቀርተን አይደለም። ብሩክ ብሩክ ተሳስቷል። ፕራንክም ሲሰራ ኦዲንስም በአጠቃላይ አማላጅ አድርጎ ነው ወደዚህ ፕራንክ ሲገባ ፕራንኩንም ሰርቶ ሲጨርስ ያው በንጋታውም ሶስት ከአንዴም ሶስት ይቅርታ ጠይቋታል። ግን ይቅርታ የጠየቀበት መንገድ ትክክል አይደለም። ሁለተኛ ደግሞ ልታነጋግራቸው ስትፈልግ ደግሞ እየተያዙ ነው የሚመጡት እነዚህ ልጆች። በዛ ሰዓት ደግሞ እዛ ጋር ያየችው ነገር በፊትም ደግሞ ከዚህ ልጅ ጋር ሆኖ አንድ ላይ ስለሆነ ፕራንክ የሰራት የተለያዩ ሴቶች አይደለም ይገባና የተለያየ ነገር አእምሯ ውስጥ ይቀረጻል። ብዬሽ ነው እኔ የማስበው እና ያ ነገር እያለ ለምን ሲጠሩ አንድ ላይ እየተንጓተቱ እንደሚመጡ አልገባኝም። ያ ነው ሴቶች ስንሆን መቼስ ይገባናል የሚሰማን ስሜት። ከሴትም ደግሞ እንደሱ አይደለችም ሀይሚ። ረጋ ያለች የተረጋጋች በጣም ማሰብ የምትችል አርቃ ማሰብ የምትችል እና ነገሮችን ማመዛዘን የምትችል ረጋ ያለች የቤት ልጅ ነች፣ በቃ በጣም ጨዋ ጨዋ ሥነ ምግባር ያላት ልጅ ስለሆነች እንደዚህ እንደ አክቲቭ እንትን ይሄ በቃ ለሁሉም ነገር ክፍት የሆነች ነገር ስላልሆነች እንደዚህን አይነት ነገር ይከብዳታል። በቃ ለራሷ ማድረግ የማትፈልገውን ነገር ሰዎች ሲያደርጉ ማየት አልፈለገችም። በቃ ራሷም ይሄን ነገር አድርጊ ብትባል እንደዚህን አይነት አክት የላትም ሃይሚ በእሷ ላይም ያ ሰው ሲያደርግ ያን ነገር ሊቀበል አልቻለም፣ ጭንቅላቱ። አሁን ምንድን ነች ሶሲ አድርግ እሱ አድርጎ የነበር ፕራንክ፣ እንደዚህ አይነት ፕራንክ በቃ ወዲያው ረሳሁት። በቃ ፕራንክ ነው አለኝ ወዲያው ረሳሁት እንዳይቸው አሉ። እንደውም እነሱ እንደዛ ካሉ በኋላ እኮ ፕራንኩን ገብቼ በጣም ደንግጣለች። ለመረጋጋት የተወሰነ ደቂቃ ፈጅቶባታል። ግን የእሷ ለውጡ ምንድን ነው? የእሷ ጓደኞቹ አሉ። እንደዚያውም ተኝቱ፣ ከሌላ ሲጋ ተኝቱ ፕራንክ ሰርቷታል። ሲያማክር ጓደኞቹ ይታያል እዛ ላይ እኔ ገብቼ አየሁት። እንደገና ደግሞ ጓደኞቹ ናቸው ልክ ሲያልቅ፣ በጣም በቃ ዱላ ነው የሆነ ነገር ልትማታ እንድትማታ። ሃይሚ እኮ እንደዚህ አይነት እርምጃ አልሄደችም። እንደውም በር ክፈቱ፣ ሊሄድ ነው ያለችው እሷ። እንደውም የሆነ ዱላ፣ ትልቅ ዱላ አንስታለት መታስተ፣ ጓደኞቹ ሮጠው ከተደበቁበት ቦታ ወጥተው ፕራንክ ነው አሏት። በቃ ሰው ነበረ። አሁን ሀይሚ ላይ ችግር የፈጠረባት ምንድን ነው? ፕራንኩ በሚሰራበት ወቅት አንድ እንኳን ሰው የለም በዛ ቦታ። ያም ይጨማመርባታል። የምሰማው ነገር ይጨማመርባታል። ከዚህ በፊት አብረው ፍቅረኛ አይነች ብሎ አንጥቷት፣ ጓደኛ አይነች ፍቅረኛ አይነች ብሎ ያልተ፣ ኦኬ እውነት ነው ነካ እኔ ነኝ እንጂ ሊሆንኩት እኔ ነኝ ሞኝ ይሆንኩት ጓደኛዎች ይመስሉኛል። ምክንያቱም ከሌላ ከሌላ ወይ ሴቶች ጋር አታየው ይሆናል ብሩክ። እሷ ጋር ያለው ኮንታክት ደግሞ እንግዲህ ጓደኝነታቸው የጠበቀ መስሎ ታይቷት ይሆናል። ለእሷ እሷ ያለችበትን ነገር ውስጥ እኛ ካልገባን፣ ሀይሚ ያለችበት ነገር ውስጥ ካልገባን የሀይሚ ነገር አይገባንም። ስለዚህ መጨረሻውን እንዲያሳምርላቸው መጸለይ ነው ያለብን፣ ነገሩ እንዲፈታ። ዛሬ ፍጹሙ ሞቶ አሁን ቪዲዮ ሰርቶ ነበር። ብዙ ሰዎች ትደውላላችሁ፣ ብዙ ሰዎች ተጨንቃችሁ ታናግሩኛላችሁ። ነገሮች ሁለቱም ውስጥ ገብተው ወደ ተለያየ አቅጣጫ እየሄዱ ስለሆነ በአሁኑ ሰዓት ምንም ነገር ማድረግ ስላልቻልኩ ነው። እነሱ መረጋጋት አለባቸው። እናንተ ደግሞ እታችሁ ወዳችሁ ኮሜንት ስትሰጡ የሚያረጋጋቸውን ወደ ሰላም እንዲመጡ የሚያደርጋቸውን ኮሜንት እባካችሁ ስጧቸው። ሁለቱም ትክክል አደርጉም። ብሩክም ጥፋት ነው። ሀይም ጥፋት አጥፍታለች፣ ብሩክም አጥፍቷል። ሶሲንም ጥፋት እንዳለባት ተናግሯል። ዳን የሚያደርገው ነገር ትክክል እንዳልሆነ ተናግሯል ፍጹም ያው ግን እየሞከርን ነው፣ ግን በሙከራ ውስጥ እነሱ ሊተባበሩን አልቻሉም። ሁለቱም ልኝ ውስጥ ናቸው ያሉት ብሎናል። እንግዲህ እግዚአብሔር ሰላሙን ያምጣልን ብለን መጸለይ ነው። እኔም ከፍቶኛል። እግዚአብሔር እንግዲህ መልካሙን ጊዜ ያምጣልን ነው ምለው ሰላሙን